ይህ የምጻቱ አዋጅ ነጋሪ አገልግሎት ወቅታዊና እለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጻቱ አዋጅ ነጋሪ አገልግሎት ቤተሰቦች እንዴት አመሻችው? በአሁኑ ሰዓት እንግዲህ በዓለማችን ዙሪያ እጅግ ውስብስብና አስቸጋሪ ክስተቶች እየተከሰቱ ይገኛሉ። ከወትሮ ለየት ተባለ መልኩ ነው። እንግዲህ በዓለማችን ዙሪያ በተለይም በመካከለኛው ምስራቅ እየተሰሙ ያሉ ሁኔታዎች በጣም አስቸጋሪ ክስተቶች እየሆኑ መጥተዋል እና። ነገር ግን ለእኛ ለክርስቲያኖች እንደነዚህ አይነት ክስተቶች ምን ያስተምሩናል? ብለን እንግዲህ ከፓስተር አለማየሁ ጋር የምንወያይበት ክፍለ ጊዜ ነው። እንደነዚህ አይነት ነገሮችን ስንሰማ እንግዲህ በጣም በጥንቃቄ መስማት ይኖርብናል በማለት ቅድሚያ ማሳሰብ እንፈልጋለን። ነገር ግን እነዚህ አይነቶቹ የማንቂያ ደወሎች ስለሆኑ በዚህ እሳቤ ጆሯችን ሰጣችሁ እንድትሰሙን በትህትና እንጠይቃለን። መስመር ላይ ፓስተር አለማየውን እንግዲህ ደውዬ አግኝቸዋለው። መረጃዎቹን አሰባስቦ እየጠበቀን ይገኛል። ከዚች መሸጋገሪያ በኋላ ተመልሰን እንገናኛለን። ሰላም ላንተ ይሁን፣ ፓስተር እንዴት አመሽ? እንደምን አመሽ ወንድም ይልቃል። እግዚአብሔር ይመስገን። ቀን ላይ እንግዲህ አንድ መረጃም ለአድማጮች አቀብለን ነበረ፣ ግን በየሰዓቱ እንዲሁም በየደቂቃው ማለት ይቻላል ተለዋዋጭ የሆኑ መረጃዎች በአለማችን ዙሪያ እየተከሰቱ ይገኛሉ። መጽሐፍ ቅዱስ እንግዲህ የዛሬ ሁለት ሺህ ዓመት ጌታ ኢየሱስም የተናገረው ትንቢቶች በግልጽ በግልጽ እያየን ይገኛል እንዲሁም የብሉይ ኪዳን ነቢያቶችም ያስቀምጡልን መልእክቶች በሙሉ ፍጻሜ እያገኙ ነው እና ከእኛ ምን ይጠበቃል የሚለው ዙሪያ እንግዲህ ከፓስተራ ካንተ ጋር እንወያያለን። እስኪ በቅድሚያ እጅ ላይ ካለው መረጃ ተነስተን በኋላ ላይ ደግሞ እንወያያለን። እንግዲህ ጦርነቱ መልኩን በጣም ሁ ላይ እየቀየረ ነው ያለው። ምናልባትም በዚህ የማይቆም ከሆነ ከተወሰኑ ቀናት በኋላ ወይም ዓለም አቀፍ መልክ ሊይዝ ይችላል ተብሎ እየተሰጋ ነው ያለው። እንግዲህ ዓለም አቀፍ መልክ የሚያስይዘው ነገር ደግሞ ምንድን ነው? ከተለያየ ቦታና ስፍራ የሚሰጡ መግለጫዎች እና ሀሳቦች፣ ተቃውሞዎች፣ አንዳንዱ ደግሞ ድጋፎች፣ እነዚህ አይነት ነገሮች መልካቸውን እንዳይቀይሩ ስጋት እየፈጠረ ነው ያለው። እንግዲህ የኢራኑ መሪ አያቶላ ሁሜኒ ለአሜሪካ ማስጠንቀቂያ ሰጥተዋል። እንግዲህ ማስጠንቀቂያ ምንድን ነው? ጦርነቱ የጀመረችው እስራኤል ናት። የተሳሳተ እርምጃ ነው የወሰደችው። እኛ ማን እንደሆን አላወቃችሁም አሜሪካ እዚህ ጦርነት ውስጥ የገባች እለት መጨረሻውን ታየዋለች ብለዋል እንደውም ሲናገሩ እኛ ገና ምላሻችንን አልጀመርንም ጦርነቱ ገና መጀመሪያ ላይ ነው ያለው። እኛ ለአሜሪካ ዛቻ እየተዘጋጀን ነው፣ ይህንን ማወቅ አለባችሁ ብለዋል። እንግዲህ ምን እንደሚያመለክት ዛሬ ተኩሰዋለች በተባለው መሳሪያ ሊታወቅ ይችላል። ነገር ግን ኢራንን እነሱ እንዳሰቡት ያደርጋሉ ለማለት ትንሽ ይከብዳል። ምክንያቱም አንዳንዶቹ አያቶላ ሁሜኒ የሳዳም ሁሴን ዕጣ ፈንታ ይደርስባቸዋል የሚል ትንታኔ እየሰጡ ነው ያሉት። ነገር ግን በጣም ጉምቱ የሆኑ የበሰሉ ፖለቲከኞች እና የጠበብቶች የሰማይና የምትል ልዩ መና ያለው ምክንያቱም ኢራን ገና ያልመዘዘቻቸው ብዙ ዘመናዊና እጅግ ታክካ የሆኑ ሚሳኤሎች እና የጦር መሳሪያዎች ያሏት፣ የጦር መርከቦች ያሏት ሀገር ነች እና ደግሞም ጠንካራ ወዳጆች ከበስተጀርባዋ ስላሉ ዝናል ብለዋል። ይህም ብቻ ሳይሆን አያቶላውን እጅ እንዲሰጡ ይስጡ ማለታቸው እጅግ የሚያሳፍርና ከወረደ የፖለቲካ ምንጭ የመነጨ ነው ብለዋል። እንግዲህ ይህ ነገር ቻይና ከረራርጋ ነው። የቻይና መግለጫ አሁን እንደገለጥኩ ልህ አይደለም በጣም እጅግ ሰፊ ነው ጥፋቱ ለዓለም ሁሉ ሊሆን እንደሚችል ነው ቻይና በመግለጫው ያሳወቀችው። በዚህ ጦርነት ደግሞ አሜሪካ ጣልቃ እንዳትገባ የምታደርገውንም ድጋፍ አቁማ እስራኤል ጦርነቱን ላይ እንድታቆም ጫና እንድታደርግ ትጠይቃለች። አንዳንድ መረጃዎችን እያየው ነው ያው አንተ እንዳልከው ቀደም ሲል ፕሬዚዳንት ፑቲን በዚህ አቅጣጫ ላይ ከጂፒን ጋር በስልክ እንደተወያዩ ለሰዓታት እንደተወያዩ አንዳንድ የዓለም መገናኛ ብዙኃንም እየተናገሩ ናቸው። ምክንያቱም በተለይ ፑቲን የዚህ አቶ ላው የግድያ ዕቅድ አሳስቦኛል በሚል ለማደራደርም አንተም ትናንትናም ይመስለኛል ይህን ሀሳብ አስቀምጠ ነበረ። ለማደራደር ፍላጎት እንዳላቸው በጣም እየተዘገበ ይገኛል። እና ዋናው ነገር ቶክስ ቶሎ እንዲቆም ነው። እንግዲህ ዋናው ፍሬ ሀሳብ ይመስለኛል። በዚህ ላይ ምን ምን ታስባለህ? እንግዲህ ምንድነው መሰለኝ የጦርነት የማይቆም ከሆነ ራሽያ ሞኔት ቻይና በጦርነቱ ውስጥ መግባታቸው ማይከፍል ኢንዳይሬክት ምክንያቱም ከፍተኛ ጥቅም አላቸው። እዛ ጋር ሁሉም ጥቅም ማደል የሚያስቀል እናስከብራለን የሚለው በምድራዊ ማለት ነው፣ በፖለቲካው ነ በኢኮኖሚው ነው መደበብና ሳይ ሳይሆን ገብቶኛል። እና አሁ ግን ጥቅማቸውን ለማስከበር ጣልቃ ይገባሉ፣ በአንድም በሌላ ያ ደግሞ ጦርነቱን አድማሱን እያሰፋ ይሄዳል። ምክንያቱም የጦርነቱ ጀማሪ ጠንሳሽና ጠማቂ የአሜሪካና እስራኤል ናቸው። ምንድ ነው አሁን ብዙዎች እያሉ ያሉት ተሳስታለች ነው ሚሉት እስራኤል እስራኤል ተሳስታለች የሚል ነው። እንግዲህ ባለፈውም ዘግበናል። ሲሲአ የሚሰጠው ፍንጭ የአይነት ፍንጭ ነው የሰጠው እና እስራኤል ተሳስታለች፣ ጦርነቱን መጀመር አልነበረባትም የሚል ነው። እንግዲህ አሁን ምንድን ነው ጦርነቱ የአሜሪካ ሴኔተሮች ወይም እነዚህ አመራሮች የሚያውቁት አይመስለኝም። ያው በውስጥ ዶናልድ ትራምፕ እና ኔትነን ተነጋግረው ያደረጉት ይመስለኛል። አንዳንድ ጊዜ በግብታዊነት የምታደርገው ነገር ሄዶ ሄዶ መጨረሻ አንተን ራስህን ዋጋ እንዳያስቀበልህ ያስፈራል። ይሁን እንጂ አሁን ላይ ብዙዎቹ ጥፈት ጦርነቱ እንዲቆም ነው እየተጠየቀ ያለው እስራኤል ማነው፣ ቻይናን ብትሆን ያንን ነገር ነው እየጠየቀች ያለችው። እንግዲህ እስራኤል የጀመረችውን ጦርነት ማቆም አለባት ነው ሁሉም የሚለው እና የኢራኑ የውጭ ጉዳይ ሚኒስትር ቃል አቀባይ የአሜሪካን ወታደር እየተጠጉ መሆናቸውን አስታውቀዋል። እና መጠጋታቸውንም እኛ አይተናል ብለዋል። የእኛ ምላሽ ደግሞ የከፋይ እንደሚሆን እንዲያውቁት ብለው ተናግረዋል። እንግዲህ የሩሲያው ፕሬዚደንት ደግሞ ቭላዲሚር ፑቲን ከኳታር መሪ ጋር በዚህ ጉዳይ ላይ ተነጋግረዋል። ኳታር ተቃለ ብዙ ጊዜ ለማሸማገል ትሞክራለች ደግሞ የኢራንም ወዳጅ ነች። በእምነትም ሁሉም በፖለቲካም ይቀራረባሉ ይቀራረባሉ እና ወዳጅ ነች ከሳቸው ጋር መክረዋል። እንግዲህ የተነጋገሩ ጥሩነቱ ሊቆም በሚችልበት ጉዳይ ላይ ነው እያወራ ነው አሉ። ግን ሰፊ ሰዓት ስላወሩ ምን እንደተነጋገሩ በስፋት መግለጥ አልተቻለም። እንግዲህ አሁን ትልቁ ችግር መረጃዎች ራሳቸው እንደበፊቱ መሪዎች በግልጽ ይነጋገራሉ። ከተነጋገሩ በኋላ ግን በስልክ ያወሩትን መሪዎች አሁን ላይ በስፋት እየገለጡት አይደለም። እንግዲህ ይሄ ጉዳይ እየሄደ እየሄደ ወዴት ያመራል የሚለውን ነገር ስንመለከት የአሜሪካ ወታደራዊ ዝግጅት ስትመለከት ደግሞ ኢራን አሁን አዳዲስ ነገሮችን ብቅ ማድረጓ ለአይረን ዶም አስቸጋሪ የሆኑ ነገሮችን ብቅ ማድረጓ ነገ ላይ በስፋት ስትሱ ነገር አጠናክረን ለማየት እንሞክራለን። ምክንያቱም ኢራን አቅም ገና እንዳልተነካ ነው ብዙዎች እየተናገሩ ያሉት። እና ደግሞ የእስራኤል የሚመቱባት ወታደራዊ ተቋሞች አሁን ጉዳቱ አንዳንድ ጊዜ ቁስል እያደር አለ፣ ትንሽ ቁስል እያደር ነው ያለ። እውነት ነው እያደር ይጠዘጥናል። እና ኢራን ደግሞ ምናልባት ከዚህም በላይ ከከፋችና ከጨከነች ያላትን ነገር የምትመዛው ከሆነ ጉዳቱ እየሰፋ ይሄዳል። በእርግጥ እስራኤልም እያደረገች ያለችው ክደረች ያለች በኢራን ላይ ውድመቱ ቀላል አይደለም፣ ቀላል አይደለም። ነገር ግን አብዛኛው የኢራን ሚሳይሎች፣ ሮኬቶች፣ እነዚህ አዳዲስ ሰሪያዎች እጅግ በጣም ጥልቅ ከሆነ ዋሻዎች ውስጥ የተቀበሩ ስለሆነ በቀላሉ ማግኘትም አይቻልም። ከተራሮች ከጋሮች ውስጥ ነው የሚቀብሯቸው፣ እና አንዳንድ ሀገር ላይ ያለ ጂኦግራፊያዊ አቀማመጥ በጣም ከባድ ነው። ለምሳሌ አሁን ወደ ሰሜን ኢትዮጵያ ብታይ ሁለት ሶስት ጋራ አይደለም ያለው፣ እንደው የዓለም ጋራ የዓለም ጋራ የተሰበሰቡበት ነው የሚመስለው። እንደዛ አይነት ወታደራዊ ቦታ ካለ በቀላሉ አንተን ማጥቃት መምታት ከባድ ነው የሚያደርገው ምክንያቱም ኢራንም ጠላት እንዳለባት አውቃ ከፍተኛ ዝግጅት ያደረገች ይመስላል እና እንግዲህ ይሄ እያደረ እያደረ በአለም ላይ አሁን ላይ ፍርሃት እየፈጠረ ነው ያለው በተለይ በቀጠናው ሀገሮች ፖለቲካዊ ኢኮኖሚያዊ ወታደራዊ ስጋትም እየፈጠረ ነው ያለው ጫናው ቀላል አይደለም አሁን እኛ እንደው ቀለል አድርገን እንደምናወራው አይደለም ምክንያቱም ጥፋቱ እየጨመረ እየጨመረ እንዳይሄድ እና በኋላ ላይ የሚታየው ነገር ከፍተኛ ጉዳት እንዳያስከትል ስጋት አለ። ያንን ስጋት እንግዲህ አሁን መመለስ የምትችለው ሁሉም እያሉ ያሉት አሜሪካኖች ነው። አሁን ላይ ሁሉም እንትን ጥያቄ አሜሪካ ጫና ማድረግ አለባት ነው። እንግዲህ ከዛም አካባቢ የሚሰማውም ደግሞ ሌላ መረጃ ነው። ከፕሬዚዳንት ትራምፕ አካባቢ የተለየ መረጃ ነው። እሱ መረጃ እንመለከተዋለን። አሁን እኮ የቱን ዘግበ የቱን እንደምት በሰዓታት ውስጥ ነው መረጃዎች የሚለዋወጡት። የቱን ብለህ ነው ወዴት ነው እንትን የምትለው የሚለውን ነገር በጣም ቀላል አይደለም። እንግዲህ የእግዚአብሔር ቃልን እስኪ ለማንኛውም እንመልከትና እግዚአብሔር አምላክ በነገር ሁሉ ደግሞ እንዲረዳን እኛ ቅዱሳን ስንሆን በእግዚአብሔር የተወደድን በእሱ የተመረጥን ለእርሱ ለጸጋ ወንጌል ታልፈን የተሰጠን ክርስቶስ ኢየሱስ የሞተልን እኛ የእግዚአብሔርን ሀሳብ እያገለገልን ልናልፍ ያስፈልጋል። በዚህ ጊዜ የሚያስፈልገው ወንጌልን አብልጦ አብዝቱ አጥብቆ መስበክ ነው የሚያስፈልገው። እንግዲህ ያ ይመስለኛል አሁን ላይ ጥሩ አማራጩ። ምክንያቱም በዚህ ጊዜ መጸለይና የክርስቶስ ኢየሱስን ወንጌል ጳውሎስ እንደገለጠው ያንን ለትውልድ ሁሉ ማወጅ አስፈላጊ ይመስለኛል። በሮሜ ምዕራፍ አንድ ቁጥር ሶ ሁለትና አራት ላይ ሲናገር ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅዱስ መንፈስ ግን ከሙታን የመነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ጌታ ስለ ልጁ ነው እርሱም የጌታችን የኢየሱስ ክርስቶስ ነው ይላል። እና በእርሱ እንግዲህ በእርሱ ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልኩ እያለ ጳውሎስ ይናገራል። እኛ መስበክ ያለብን ይህንን ወንጌል ነው። ለሰው ልጆች ሁሉ ማሳወቅ ያለብን በልጁ በተሰጠን ጸጋ ይህንን የክርስቶስን ኢየሱስ መንገድ ለሚጠፋው ዓለም ማሳየት ይጠበቅበናል። እኛም ሰብሰብ ብለን አሁን ወንጌሉን ለመግለጥ እኛም መሰብሰብ ማለት ይጠይቃል። ምክንያቱም አሁን ላይ ያለነው የመጨረሻ ዘመን ላይ ነው። የመጨረሻ ዘመን መሆኑን መታቀው ደግሞ ለምሳሌ ከዛሬ አምስት ወር ስድስት ወር በፊት እንዘግብ የነበረው በእስራኤል እና በሀማስ ወይም ደግሞ በሂዝቦላ መካከል ያለውን ነበር ወይም ደግሞ ግፋ ቢል ስለ ስለ ሩሲያ ወይም ደግሞ ስለ ምርጫ ነበር እንዘግብ የነበረው ይህን ያህል ይከፋ የለም አሁን ግን አለምን ይዞ ሊጠፋ ያለ እየተጣደፈ ያለ የሴጣን አሰራር አለ ወይ ከፍተኛ ይሆን አለምን ይዞ ሊጠፋ ያለ በሁለቱም በኩል የጥልቅ አሰራር በስፋት እየሰራ ነው እኔ እናንተ እዚህ በምናወራበት ሰዓት ሰዎች ወደ ሲኦል እየወረዱ ሰዎች እየሞቱ ነው፣ ሰዎች እየጠፉ ነው። እኛ ሁለት ነገር ማድረግ እንችላለን። አንድ በጎናችን ባጠገባችን በሰፈራችን ላሉት የክርስቶስ ኢየሱስ ወንጌል ማወጅ ነው። ሁለተኛው ደግሞ የክርስቶስ ወንጌል እንዲሰፋና እንዲያድግ እንዲበዛ መጸለይ ነው። ምክንያቱም የእግዚአብሔር ቃል ሁልጊዜ ሳታቋርጡ ጸልዩ ስለሚ ሳናቋርጥ መጸለይ እንዳለብን ስለሚነግር አሁን ማየት ያለብን ይሄ ጦርነት ተስቦ ተስቦ የጉግ ማንጉግን ጦርነት ወይም ደግሞ ሶስተኛ ዓለም ጦርነት ምን ነው ሊያስነሳ ጫፍ ላይ ደርሷል። ቋፍ ላይ ነው። ሀገሮች እየተዘጋጁ ነው ያሉት። የሀገሮች ዝግጅት እኮ ምንድነው የሚያመለክተ እየተዘጋጁ ያሉትም ከዚህ በፊት እንደምል ምግብ ለማምረት አይደለም፣ ለነዋሪዎቻቸው ለህዝባቸው ቤት በመስራት አይደለም እየተዘጋጁ ያሉት። የሀገሮች ከፍተኛ በጀት መከላከያ ላይ እየዋለ ነው ይህ ድግስ ምንድን ነው የሚያመለክተው? ምንድን ነው የሚያሳይ? ወዴት እየሄደች ነው ዓለማችን? የዓለም ትልልቅ መሪዎች እንኳን ሳይቀሩ ጦርነቱ ማስቆም እየቻሉ፣ እነሱ ወደ ጦርነቱ ለመግባት እየተጣደቁ ነው ያሉት። ስለዚህ ነው ቤተ ክርስቲያን ደግሞ ማወቅ መቻል አለባት የግድ። ለምሳሌ ለሰዓት ምን ሊያደርግ ሰፈሪ ይመጣል ብዬ እጅን አጣምሬ የምመለከት ከሆነ አንድ ሁለት ሶስት መንደር እያለ እኔ ጋር መድረሱ አይቀር። ስለዚህ እኔ ጋር ሳይደርስ ግን እሳቱ ላጠፋበት የሚችልበትን መንገድ መፈለግ ያስፈልጋል ብዬ አምናለሁ። ስለዚህ ውድ አድማጮቻችን፣ የምንወዳችሁ እና የምናከብራችሁ የዚህ ሚዲያ ተከታታዮች ይህ መልእክት ለሰው ሁሉ እንዲደርስ አደራችንን እየሰጠናችሁ አብረን እናገልግል እንጸልይ። ይላለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን ዛሬ በፈቀደላችሁ በወደዳችሁት መጠን እየደገፋችሁ እና እያገዛችሁ ከእኛ ጋር አገልግሎ ብለን የአገልግሎት ጥሪ እናደርግላችኋለን። ሻሎም። እግዚአብሔር አብስቶ ይባርክ፣ ፓስተር። በእውነት በጣም በጣም ግሩም የሆነ መልእክትን ያስተላለፍክልን፣ እውነት ነው። እንግዲህ አንድ እና አንድ ማምለጫ የሆነው ጌታ ኢየሱስ መሆኑን አበክረን እየተናገረን ያለ ነው። ልክ ኖህ መቶ ዓመት ሙሉ በጊዜው ለነበሩት ሰዎች እየሰበከ እንደነበረ ሁሉ መርከብም እየሰራ እያላገጡበትም ጊዜው ሲደርስ ያን ሁሉ ፍጥረት ጠራርጎ ሲሄድ የጥፋት ውሃ መርከብ ውስጥ ያሉትንና መርከቧን ግን ሊነካ አልቻለም። ልክ እንደዚሁ አሁን ከፊታችን እየተጋረጠ ያለው አደገኛ አደገኛ የጥፋት ወቅት የምናመልጥበት ኢየሱስ ክርስቶስ እንደሆነ በበኩላችን መናገር እንወዳለን አድማጮቻችን። እንግዲህ በዓለማችን ወቅታዊ ጉዳይ ያለውን ነገር አንስተን ነው እንግዲህ መረጃ ቀበልናቸው። ማምለጫውም ኢየሱስ ክርስቶስ እንደሆነም ተናግረናል። እግዚአብሔር የተመሰገነ ይሁን ይህንን እድል ስላገኘን። እግዚአብሔር ፈቅዶ ደግሞ በነገ ውለት ደግሞ ምን እንደሚሆን ስለማይታወቅ የዓለማችን ወቅታዊ ጉዳይ አስተራለማየው እንዲሁ መረጃዎችን አሰባስቦ እንዲሁም ደግሞ እግዚአብሔርንም ቃል ይዞልን ይመጣል። በትግስት እንድትጠብቁን እኛም እናሳስባለን። እስከዚያው ድረስ ግን የእግዚአብሔር ምሕረት አይለየን። አገራችንን ዓለማችንን ጨምሮ እግዚአብሔር ሰላሙን እንዲያወርድ ምኞታችን ነው። እስከንገናኝ ድረስ ሻሎም። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት መልካም ጊዜ